ሰበርና ትኩስ ዜና፣ በቅድሚያም አርዕስተ ዜና በዛሬው ሁለት፣ ሜሪ ዳኒና ወይኔ ማን ነበር ጽጌ ጓደኛ ስሟ ተሰብስበው በነኤፍሱን ግሮሰሪው ውስጥ ተገኙ። በንግግራቸው መካከል ከባድ ጸብ ተነሳ። ወይኔ ሳምራዊት ሸዋንግዛው የድምፅሽ ነገር ወዴት ሊሄድ ነው? ይሃው፣ ሰላም ሰላም፣ እንዴት ናችሁ ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራን ቻሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም። እኔ ጋ ሁሉ ሰላም ሁሉ መልካም፣ እናንተ ጋም ሁሉ ሰላም እንደሚሆን ተስፋ እያደረጉ ይህን ቪዲዮ ስትጀምሩ እንደተለመደው ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ እየደሉ ምልክቷን በመጫን ቤተሰብ ተሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስቴት በኮሜንት እንድሰጡኝ እያልኩኝ እንግዲህ ዛሬ እነዳን ሻንላችሁ ከቸው እያለ ፅጌ ሻዬ ነይ ናፍቆት ፅጌ ሻዬ ናፍቀኛለች ማን ነው እንደኔ ፅጌ ሻዬ ናፈቀችሁ ጋይስ ኦሆ ጉሮሮ ረ ፅጌ ሻዬ ነይ ይልን ነ ይልን የኛ ናፍቆት ማለት ነው እና ውድ ቤተሰቦቼ እንግዲህ በዛሬው ቪዲዮ ላይ የኤፍሱን ወንድም እንዳያችሁት ያዙኝ ይልቀቁኝ፣ ከኔ በላይ ወንድ የለም እኛ የምናምነው በጭንቅላታችን ሳይሆን በገንዘባችን ነው እያለ ይገኛል። እንግዲህ ቢገባህም ባይገባህም ዳኒ ከአንተ በላይ ሰው ያውቃል፣ ከአንተ በላይ ሀብት አለው። ከፈለግክ ማለት ነው ግሮሰሪ መያዝ ሀብት አያሰኝም። በሀብት ተንደላቀ ተሞላቀ ከሆነ ማለት ነው። ሲቀጥል ደግሞ ዳኒ ምንም የሚያስከስሰው ነገር የለም። ሜሪ ደግሞ አትጥመልመይ ምንድን ነው የምትለማመጥ? እሱ ከታሰረ ምናምን ምናምን፣ ኦ ማይ ጋድ፣ ምን እየሆንሽ ነው ያለሽው? መለማመጥ አያስፈልግም። ሲጀመር ማልስ ነው። ምንም መለማመጥ አያስፈልገውም ሚስ። ሲጀመር በምን ተአምር ነው ዝም ብሎ ህግ የሚያስረው? እንደ ህግ እኮ የራሱ አካሂድ እና መንገድ አለው ማለት፣ ነገሮችን ሳያጣራ ዝም ብሎ አያስርም ሰው። ወደሽ ፈቅደሽ ኔሽ ሁሉ ነገር በካሜራ ለተገድሽ እስካልሆነ ድረስ ምንም የምታመጭው ነገር የለም፣ ገባሽ ሴትዮ። ፍቅር ደግሞ በስምምነት ሲሆን ደስ የሚለው እንደዚህ በግዳጅ ሲሆን ያስጠላል። ማለት ግዳጅ ሲሆን በጣም ይደብራል። ምን ሌላው ነገር ሜሪ፣ ሜሪ አንቺ ያበላሸሹ ነገር ነው እስካሁን ድረስ። እንግዲህ ጣጦስ ሆኗቸው የቀረበው አንቺ ያደረግሹ ነገር ነው። ምን ይደረግ እንግዲህ ያመጣሹ መዘዝ መልሰሽ ልመና አጣልሽ ማለት ነው እና ውድ ቤተሰቦች እስኪ ኮሜንት ለማየት እንሞክር ዳኒ የፅግሻ ግፍ ነው ገና ዋጋ ያስከፍልሃል ጋጠ ወጣላለም ወይኔ የክሱን ኤፍሱን ጀግና ነሽ ስወድሽ ምን ዋነው ጀግንነት የሰው ባል ላይ መንጠልጠል እናንተ ዘንዶ ደግሞ ጀግና የምትሉትን አታውቁም የምር ቤትዬ የምታወሪው ከድፍን ቅል ጋር እኮ ነው። ሕግ የያዘውን ጉዳይ ሕግ ጨርሰው አትን ለማመጧቸው እነሱ የሄዱበት ሕግ ለእነሱ ብቻ ከሰራ ይታይ። የት ምንድን ነው የታግ ያሉ የት አገር ያላችሁ መሰላችሁ? ይዘልዛል ለየትም ስትጋደም ከርማ ልጆቹን መለየት ማሰቧ ሲያንስ፣ እርጉስ አለመሆኗን ሲታወቅ ጩኸቴን ቀሙኝ ማለት ሌላ ጉዳይ ነው። ምን ነው ባለ ጊዜ ናችሁ እንዴ ወንድል የራሳችሁ ጉዳይ ክብር ለመዳም ቅብሙጭ እውነት ነው ማሬ ፍቅር በውዴታ እንጂ በግዴታ አይደለም። ሜሪ ምንድን ነው የምታወሪ? ከማይፈልገው ትዳር ጋር ከመኖር ቢታሰር ምን ይሆናል? ሜሪም በእውቀት ብትንቀሳቀስ ጥሩ ነው። ጠበቃ ማናገር ጥሩ ነው። ያለበለዚያ ይቅርታ መጠየቅ የለበትም። ምን አድርጎ ነው ይቅርታ የሚጠይቀው እንዴ? ምንድን ይቅርታ መጠየቅ? እናንተ ደግሞ ዝም ብላችሁ ይቅርታ የሚባል ነገር የለም። ሜሪ ዝም ብለሽ እንደው አትመጥመጭብን። እሳይ በግድ አግባኝ። በጣም አይገርምሽም? ቢከሱትም ምንም አያመጡም። ዘላ ቤቱ ድረስ የሄደችው እሷ ናት። በግድ እህቴን አግባልኝ ሚል ወንድም የመጀመሪያ ነው እ ነገር ነው። ሰው በፍቅር ነው፣ በግዳጅ የሚሆን ነገር የለም። አረ እባክሽ ሜሪ አንቻ አንቺ አይደለሽ አለቅላቂቱ። ቀለበት አስሮ ተቲያ በቃ በላይ አልፈልግም። አይቻልም እኮ በግድ እህቴን አግባ። ክብር ያጣንበት ዘመን እግዚኦ። ብታሰር ይሻለዋል ከዚች ጋር ከሚኖር። አዎ፣ ኤፍሱን ግን በጣም ባለጌነች። ከመዋሸት መክሰሷ ምን እኔ ኮማ አደለም። አሁን ጥያቄ የሆነብኝ ነገር ምን ብላን የከሰሰችው ነው። እሱን ነው ማወቅ የምፈልገው ደፈረኝ ነው፣ በግዳ አስገ ቀለበት አስሪ ነው፣ ወይንስ በግድ ፈታኝ ነው? ምንድን ነው ነው እኔ ጥያቄ ምንድን ነው ያልገባኝ። ምክንያቱም ሁሉን ነገር ፈቅደሽ እንዳደረግሽው ካሜራ ላይ አለ። ውድ ቤተሰቦች ይቀርባሉኝ፣ በመሀል በቃ እያፈኔ ነው የምስልባችሁ የክሰስ ዳኒ ምን ጥፋት የለበትም። የበደለችው ህይወት ውስጥ ገባች። እህቱ የአንቺ ውጤት ነው ሜሪ። እንዳረሽ አንረሳም። እሷ ማረሳም የጽጉ ግፍ ነው። አፈር ያስግጣል። ዳኒ ደግ አረገች። የክሱን ጀግና ይህ ሰው ንቀታቸው ሲያስጠሉ። ዳኒ ግን ምን ውስጥ ነው የገባኸው? ጭንቅላት የላቸውም። በብራቸውን የሚያስቡት እንዴ። ዳኒ ከነሱ በላይ ብረሉ። ማሬ አይ አለማወቅ እሺ ሌላ ምን አላችሁ? ኃይልን ጉልበት፣ መልክ ሁሉ እግዚአብሔር ማጥፋት ይችላል። ነገ ይህ የምትመካበት ሁሉ ይጠፋል። ወንድሞች እና እህቶች ሁሉ ቀሪውን ማርያምን አሳዳጊ የበደላቸው ሜሪ የምትበቡት እሱን ለፍቅር ያነባችሁ በራሷን አሳልፋ መጫዎች ያደረጓል ምንም ምንም ለፍቅር ይቼኔ ልምጥምጥ እንደዚህ አይነት ሴቶች ምንም ቢሆኑ አላዝንም። ዝም ብለው እየሄዱ በየቦታው ለሚጋደሙ ሴቶች አላት፣ ምን አገባኝ። ጽጉሻ ትምጣልና፣ ጽጉሻዬ በጣም ናፍቀናለች። የምር ሜሪ ግን ምን ያንበጫንበጭሻል? ቢታሰር ማንኛውም ጥፋት ነው፣ ቶሎ ይለቀቃል። ወንድሜው ደግሞ ባልጠፋ ወንድ በግድ አግባልኝ፣ ምን ጉድነት። በግ በጣም የከሱ እሺ፣ ሌላ ምን አላችሁ? የምታማክሩት ሰው የላችሁም ወይ እንዲሁ ነው የምትጓዙት? ህግ ያላገባ ጋብቻ ሰውን ይቀጣል እንዴ? ኢቨን ቢያገባ ራሱ ካልፈለገም ያስገድደው የለም። ማን ያስገድደዋል? ዳኒ፣ የጽጌሽ ግፍ ነው ገና ዋጋ ያስከፍልሃል ይላል። አንቺ ሜሪ አትፍሪ፣ እህቱ እኮ ነው ጣልቃ ፍቅር የገባበት ጽጌ አይደለም። ለምን ትፈራለህ እንዴ? ከታሰሩ እንደውም አብሮ ነው የሚታሰሩት። እኔ ነገራችሁ ጽጌን በመበደላቸው አብሮ ነው የሚታሰሩት ማለት ነው። እንደው ነጭ ነጭ ነው። ሜሪ ምንድን ነው ኦቨር አክት የምታደርጉው? እንደም ታደክሚያለሽ። ዲሳቆ ስተውን አይጣለው። ዳኒ እንዲ ልክህን አሳያቸው እንጂ ተውና፣ እናንተ ልጆች ግን ተው ዳኒ ወንድ የምር ክብር አስከብር እነ ሜሪ ደግሞ አትለምኑት ሴቶች አደሉ ሲል መጠመጡ እናንተ ተመልሳችሁ ተንቦቀቦቃችሁ መጀመሪያ ሆይ ሆይ ስትላል ነበረ እንዲያውም ለቀሳችኋል አባበሳችሁ ደግሞ ለቅሶ እንደስታስጠሉ አቋም የሌላችሁ በጣም የመልሷን ያሸረግዳሉ ሽኋላ አለ እንግዲህ ምንድን ነው ይሄ እንዴ ወደ ራሳችሁ ተመለሱ። ዳኒ ወንድ ነው፣ ቆፍጠን ይበል። የመጣበትን ነገር ይጋፈጥ። ምንድን ነው ሰው ይዘምታል፣ ሰው ስንት ነገር ያደርጋል። እስር ቤት ታዲያ ምንድን ሲሆን ነው እንዲህ? ይግባ ይግባና ትንሽ ተምሮ ይወጣል። እሱ ሁለት ቀን፣ ሶስት ቀን ቢያስሩ ነው። ከዛ ወዲያ መብት የላቸው። ሲጀመር ምን አደረገ? እና ለማንኛውም ወዳቸዋለሁ። ቤተሰብ ላይክሽር ክሽር፣ ሰብስክራይብ አድርጉ። ቀን በሰራው ቪዲዮ በዛኛው በሁለቱም ተዘግቶ ድምፄ ምን ሆንሽ ችላላችሁኝ። ድምፄ ይቅርታ አድርጉልኝ። ጉንፋኑ ነው ይወፍ እናድርጎኛል ሊለቀኛል፣ አልቻለም ማለት ነው። ነገ በአዲስ ነገር ስንመለስ ደህና አደሩልኝ። ወዳችኋለሁ። ባይ ባይ